በከተሞች የሚታየውን የዋጋ ንረት ለመቀነስ የአዲስ አበባ ከተማ አስተዳደር የተለያዩ ጥናቶችን እያካሄደ የመፍትሄ እርምጃዎችን መውሰድ ከጀመረ ሰነባብቷል። ባለፉት ሶስትና አራት ዓመታት አስተዳደሩ በተጨባጭ ዜጎች ላይ የሚደርሰውን የዋጋ ንረት ያቃለሉ ግዙፍና ዘመናዊ የሆኑ የግብርና ምርቶች መሸጫና ማከማቻ ማዕከላትን በአምስቱም የአዲስ አበባ ከተማ መግቢያ በሮች ላይ ለመገንባት ችሏል። የቅዳሜና የእሁድ ገበያ ስፍራዎችንም በማመቻቸት የነዋሪውን የኑሮ ጫና ማቃለል እንዲሁም ለሸማቹ በቅርበት ትኩስ የሆኑ የግብርናና የኢንዱስትሪ ምርቶችን እንዲያገኝም አስችሎታል። አምራችና ሸማቹን በቅርበት ማገናኘት የደላላን ቅብብል በመቆራረጥ ሸማቹ ምርትን በተመጣጣኝ ዋጋ እንዲሸምት ከማስቻሉም በላይ ጥራት ያለው ምርትን በተመጣጣኝ ዋጋ እንዲያገኝም እድል ይፈጥራል። አምራችና ሸማቹን ማገናኘት በርካታ ጥቅም አለው። አንደኛ ዋጋን ያረጋጋል፣ ጥራት ያለው ምርት ሸማቹ ጋር እንዲደርስ ያደርጋል በመሀል ላይ ያለውን የግብይት ሰንሰለት ችግር የሚያረጋጋና እሱንም የሚያርም ስለሆነ ለከተማችን ነዋሪዎች ትልቅ ጫናን ሊያቃልል የሚችል ፕሮጀክት ነው። ሌላው የሸማች ማህበራት አቅማቸውን በማጠናከር ከአርሶ አደሩ የሚመጡ የግብርና ምርቶች እንዲሁም የተለያዩ ኢንዱስትሪ ምርቶችን ከደላላ ነፃ በሆነ መንገድ በቀጥታ ከሸማቹ እንዲደርሱ ሚናቸውንም እንዲወጡ እየተደረገ ይገኛል። የሸማች ማህበራትን በማጠናከርም ትልቅ ሚና ስንጫወት ቆይተናል። እንደምታስታውሱት ባለፈው ዓመት ሪቮልቪንግ ፈንድ በመመደብ ላለፉት ሁለት ዓመታት ለግብይቱ ምቹ ሁኔታ በመፍጠር ከተማ አስተዳደሩ ሚናውን ሲጫወት ቆይቷል። ይህ ሁሉ ሆኖ ከምንም በላይ ምርት በሰፊው ማምረት ከአርሶ አደሩ የሚመጣውን ምርት ደግሞ ከድለላ ነፃ በሆነ መንገድ አምራቹ በቀጥታ ለተጠቃሚው የሚሸጥበት ሁኔታ በመፍጠር እየተከናወነ ያለው ሥራ ከዘለቄታዊነት አንጻር ለነዋሪው ህብረተሰብ ጥያቄ ለሚያነሳው ዝቅተኛ ገቢ ላለው ሰው በአንጻራዊነት ለግብይቱ ምቹ ሁኔታ መፍጠር ትልቅ ስራ ተደርጎ የሚወሰድ ነው። ይሄ ተጠና ተጠናክረን የምንቀጥል ይሆናል። አምራቹን ከሸማቹ በቀጥታ የማገናኘቱ ሚና ትሩፋት ለሸማቹ ብቻም ሳይሆን አምራቹም ለደከመበትና ለለፋበት ድካም ተገቢውን ክፍያ እንዲያገኝም በማስቻል በትርፉ ተቋዳሽ እንዲሆንም አስችሎታል። እኛ የምናመርተው ያው እንግዲህ እንደምታየው ነው። ሽንኩርት አለ፣ ቲማቲም፣ ብሮኮሊ አለ፣ አበባ አለ፣ ቻይና ካቢጃ አለ፣ ዙኪኒ አለ ኮኬምበር አለ፣ ያው ድንችም አለ። በቀጥታ ከማሳ መጋዘን ነው ና ይዘ የምንገባው ማለት ነው። ህብረተሰቡም ተጠቃሚ ነው፣ እኛም ተጠቃሚ ነው። ሁለቱም አካላት ተጠቃሚ ነው። ፌስ ቱ ፌስ ነው የሚገናኘው። ለሸማቹ ብዙ ነገሮች እናቀርባለን። የኢንዱስትሪ ምርቶች እንቁላል፣ ዘይት፣ ፓስታ፣ ሩዝ፣ መኮሮኒ፣ የተለያዩ ምርቶች እናቀርባለን። ከሰላሳ አርባ ያላነሰ የምርት አይተሞችን እናቀርባለን። ይህ ሰንዴ ከመጣሁን ገበያ ተረጋግቶ ነው ያለ አንደኛ ከዛ ከገበሬ ነው የሚመጣ ቃ ዝቅተኛ ብር ይመጣል። ስለዚህ ደሞ ለህዝቡ ደግሞ በተመጣጣኝ ዋጋ ደሞ ባለው ነገር ደግሞ እናቀርባለን። የቅዳሜና እሁድ ገበያ በከተማ የሚታየውን የዋጋ ንረት በእጅጉ ለመቀነስ እንዲሁም ሸማቹ ጥራት ያለው ምርት በተመጣጣኝ ዋጋ እንዲያገኝም እንዳስቻለው ሸማቾች ሀሳብ ይሰጣሉ። የኑሮ ውድነትንም በተመለከተ ሁሉንም ነገር በተመለከተ አሁን እንደዚ አይነት ኦፖርቹኒቲ የሚያኖሩ አንደኛ ዲስካውንት አለው ከሌላው ማለት ነው። ሁለተኛ ነገር ደግሞ ሰው ልክ እንደዚህ አሁን እኔ እዚህ ሰፈር አይደለውም ከሌላ ሰፈር ነው የመጣሁት ያን ያህል መዞር አይጠበቅብኝም። በአቅራቢያ ማገኛለው ማለት ነው። ሌላ ጊዜ ሽንኩርት መቶ 50 ብር ብር እያሉ ነው። ግን ቅዳሜና እሁድ በጣም እየተገባየን ነው፣ በጣም ደህና ነው። እኔ ወደ ኮልፌም አይቻለው፣ ፓስተር ማዞረም እንዳልኩሽ ወደ መሳለሚያ አካባቢ አይቻለው፣ በጣም ጥሩ ነው። ቅዳሜና እሁድ ገበያው በሳምንት የሚቀመጡት በጣም አሪፍ ነው። በጣም ብዙ ልዩነት አለው። ገብተዋል አሁን ይሄ ሸማች እዛም ሲሰሩ ልዩነት አለው። ገብተዋል የነሱ ችግር የለውም ግን አትክልት ምናምን ላይ ከሱቃቸውና ዚህ እዚህ ሲመጡ ልዩነት አለው። በጣም ይህን መሰል አምራችን ከሸማች በቀጥታ የሚያገናኙ የገበያ ማዕከላት ወይንም ስፍራዎች ጤናማ የገበያ ስርዓትን ለመዘርጋት ከማስቻላቸውን በላይ አላስፈላጊ የደላላ ቅብብሎሽን በማሳጠር አምራቹ የድካሙን ፍሬ እንዲቋደስ፣ ሸማቹም የዋጋ ንረትን መከላከል ያስቻሉ ናቸውና ይበል የሚያሰኝ ተግባር ሆነው አግኝተናቸዋል።